ሰላም እንዴት ናችሁ? እኔ የሆኒ ነኝ። ይህ ደግሞ ዜና አበሻ ነው። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳረሱ። ዛሬ ካፕከት ውስጥ ባለ ፊውቸር በአዲስ ቪዲዮ ተመልሻለሁ። እዚህ ቻናል እንግዲህ ስለ ኤዲቲንግ ስለ ዩቱብ የተለያዩ ትምህርታዊ ነገሮችን እንደምናስተላልፍ ይታወቃል። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። የዛሬ ቪዲዮችን ምንድን ነው የሚሆነው? ማይክ መግዛት ማችሉ ሰዎች እንዲሁም ደግሞ ጥርት ያለ ሳውንድ ማግኘት ማችሉ ሰዎች ወይንም ደግሞ ጫጫታ ውስጥ ሪከርድ የምታደርጉ ሰዎች እንዴት አድርጋችሁ በአንድ ኪ ብቻ ይሄን ድምጽ፣ ሰላም እንዴት ናችሁ? ይህ ዜና ብሻ ነው እኔ ደግሞ ሆኔ። ሰላም እንዴት ናችሁ? ይህ ዜና ብሻ ነው እኔ ደግሞ ወደዚህ ድምጽ መቀየር እንደምችሉ ነው ማሳያችሁ። ጫጫታ ምናምን ያሉባቸው ቦታዎች ላይ ኖይዙን ሪሙቭ አድርገው ቀጥታ የእናንተን ድምጽ ብቻ ሚያወጣላችሁ ኪ ነው ማለት ነው። ይህንን እንዴት ማድረግ እንደምችሉ ዛሬ እናያለን፣ ካፕከት ላይ ብቻ። ይህን ቻናል ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ፣ ወደ ቪዲዮ እናልፋለን። ካፕከት ውስጥ ትገባላችሁ ላችሁም። ከዛ በኋላ ሁለት አማራጭ አላችሁ። አንደኛው ምንድነው የቀረጻችሁትን ቪዲዮ አውዲዮን ኢነሀንስ ማድረግ ነው አንደኛው ኦፕሽናችሁ። ሁለተኛው ደግሞ የሚሆነው ምንድን ነው እዚሁ ላይ አውዲዮ ሪከርድ ማድረግ ነው። እዚሁ ላይ አውዲዮ ሪከርድ ለማድረግ ቀጥታ ምንገባው እዚሽ ጋር ሪከርድ ምትላለች። አውዲዮ ላይ ከገባም በኋላ ሪከርድ ምትላለች እዚ ጋር ማከብላችሁ ላይ እሷን ሪከርድ የሚለውን ተጭናችሁ የፈለጋችሁትን አይነት ነገር ካወራችሁ በኋላ ኢነሀንስ ማድረግ ትችላላችሁ ማለት ነው። ዛሬ ሁለቱንም ኦፕሽን ነው ማሳያችሁ። አንደኛው እንግዲህ ከአንደኛው ስንጀምር ምንድን ነው የምናደረገው ይኸው እዚሽ ጋር ነካታ አለው ማለት ነው። ቪዲዮችን እዚህ ጋ ያለች ሰሌክት ሳረገው እነዚህ ኦፕሽኖች ይመጣሉ ማለት ነው። ሰሌክት ካላረግ ነው የቅድሙ ሪከርዱ ምናም ቦታ ላይ ነው የሚሆነው። ሰሌክት ስናረገው ቪዲዮውን፣ እንደዚህ ይሄን የመሳሰሉ ኦፕሽኖች ይመጣሉ ማለት ነው። እኛ ከዚህ ውስጥ ምንድን ነው የምናደርገው ኢነሀንስ ቮይስ የሚላል እሷን አንዴ ጠቅ እዚህ ጋር ኢነሀንስ ቮይስ የሚለውን እናበሯለን ማለት ነው። ከዛ በኋላ ይቆጥርልናል እሱ በራሱ የተለያየ አይነት ኦፕሽኖች አሉት፣ ወይንም ደግሞ ደረጃዎች አሉት። እሱን ደረጃ እንደ ቪዲዮአችሁ ኳሊቲ ትጠቀማላችሁ። በጣም ጫጫታ ካለ ፉል ድረስ አድርጋችሁ መጠቀም ትችላላችሁ። እንዲሁም ደግሞ ጫጫታ ካሌለና ያን ያክል ብዙ የሚበጠብጥ ነገር ካሌለው ትንሽዬ ብቻ አድርጋችሁ መጠቀም ትችላላችሁ። እንደምታዩት እንግዲህ ኢነሀንስ አድርጎ ጨርሶልናል ማለት ነው። አውዲያችንን እንዴት እንደሆነ ላሰማችሁ እንዴት አድርጋችሁ በአንድ ኪ ብቻ ይሄን ድምጽ ወደዚህ ድምጽ መቀየር እንደምችሉ ነው ማሳያችሁ። እኔ አካባቢ ብዙም ጫጫታ ስላሌለ እንደምትመለከቱት እንግዲህ በዚህ መልኩ ይናንስ አድርጎታል። በደንብ በጣም ይናንስ ስላረገው ብዙም ጫጫታ ስላሌለ እኔ እቺን ኳሊቲዋን ቀንሳታለሁ ማለት ነው ይኸው እዚሽ ጋር ረጋት አለው ኢናንስ አርግቶ ሲጨርስ እንግዲህ ያለው ለውጥ እንሰማዋለን ማለት ነው። ጫጫታ ምናምን ውስጥ የቀረጻችሁ ሰዎች ሙሉ ማድረግ ትችላላችሁ። እኔ ሞክረው ያለው ጫጫታ ውስጥ ቀርጭ የሆነ ሳለ ቪዲዮ ድጋሚ መቅረጽ ማልችልበት ቦታ ላይ ስለነበርኩ ጫጫታ ላይ ቮይስ ኦቨር ገብቼ ነበር። ከዛ በኋላ እሱን አስተካክዬበት አሪፍ ሆኖልኝ ስላየው ነው ይሄንን መረጃ እየሰጧችሁ ያለውት። አሁን እንሰማዋለን። እንዴት አድርጋችሁ በአንድ ኪ ብቻ ይሄን ድምጽ ወደዚህ ድምጽ መቀየር እንደምችሉ ነው ማሳያችሁ። ወደ ሁለተኛ ኦፕሽን ደግሞ ልውሰዳችሁ። ሁለተኛ ኦፕሽን ምንድን ነው? ቀጥታ እዚሁ ጋር ቮይስ ሪከርድ ማድረግ እንችላለን። ቮይስ ሪከርድ ማድረግ እንችላለን ማለት ቹት እዚህ ጋር ሰሌክት ታረጓት፣ እናችን ቀጥታ ቮይስ ኦቨር እዚሁ እንድንገባ ያደርገናል። እናስጀምረው። ሰላም እንዴት ናችሁ? ይህ ዜና ብሻ ነው እኔ ደግሞ የሆኔ ነኝ። ይህን ቪዲዮ ቀጥታ ከቅድሙ ጋር ተመሳሳይ ነው የምናደርገው። ነገር ይናንስ እናደርገዋለን ቮይሱን እናበራዋለን ከዛ በኋላ ራሱ ኢነሀንስ አድርጎ ሲጨርስ ያመጣልናል ማለት ነው። እንግዲህ ምን ያክል ለውጥ እንዳለው አሁን ማየት ትችላላችሁ ማለት ነው። እንደምትመለከቱት እንግዲህ ኢነሀንስ ካረኩት በኋላ ያለውን ደግሞ ላሰማችሁ። ምንም አይነት ድምፅ ከጀርባ የለም ማለት ነው። በሚገርም ሁኔታ ላሰማችሁ። ሰላም እንዴት ናችሁ? ይህ ዜና አበሻ ነው። እኔ ደግሞ የሆኑ ነኝ። ይህን ቪዲዮ ሁላችሁም ላይክ አድርጉ፣ እንዲሁም ደግሞ ይህን ቻናል ሰብስክራይብ ማድረግ እንዳረሱ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ላይክ ሰብስክራይብ እንዳይረሳ። እንግዲህ እንደሰማችሁት ነው። ምንም አይነት ከኋላ ባክግራውንድ ቮይስ አይሰማም ማለት ነው። በዚህ መልኩ በጣም ትልቅ እንኳን ጫጫታ ቢኖር የእናንተን ድምጽ ብቻ ዲቴክት አድርጎ እንዲለይ ያርጋችሁ መስራት ትችላላችሁ ዛሬ ይዤላችሁ የመጣው ቪዲዮ እንደጠቀማችሁ ምንም አልጠራጠርም በጣም እርግጠኛ ነኝ ለዚህ ይህን ቪዲዮ ሁላችሁም ላይክ እንድታደረጉ ትፈልጋለሁ እኔ ዮኒ ነበርኩ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ መልካም ጊዜ ቻው